እሺ ቀጥይ። እናውራ ከተባለ ነው ልንገርሽ። በምን እንደተጣላን ያንን አናወራም። ፕራይቬት ነው የኔ። እሱን አላወራ። ከዛን ተጣላን። ይነጫነጫል ነጫ። ማን ነው ዝም ብሎ ይነጫነጫል? ነጫ ኡፍ ኡፍ ኡፍ ይላል ዝም ብሎ። ማን ምን እንደሚያናደደው አላውቅም። ከመሬት ተነስቶ ይናደዳል። ሁሌም እንደተናደደ ነው። በየቀኑ ይናደዳል ከመሬት ተነስቶ እኔ እናንቺ ስንገናኝ ቲክቶክ ነው የምትጎረጉሪው አለኝ ትናንትና። እንደ ሰበብ እንኳን እንዳይሆኑ ቲክቶክ አልጎረጉርኩ። በምን በሌላ ኬዝ አደረገና አውቆ ነካካኝ። ነካካኝና እኔ ተናገርኩኝ። ከዛን እጭ እጭ ያለ ክርስቶስንም። ከዛን ሐቢብ እንደውም አውርደኝ እዚህ ጋር አልኩት። በጣም አናደደኝ ማለት ነው። ቴንኪው ዳይመንድ። ከዛ በኋላ አውርደኝ አልኩት ማለት ነው። በጣም ተናደድኩኝ። ይጮህብኛል። ከዛን አውርደኝ። ተመልሶ እንኳን መቶ አላየኝም ማለት ነው። የምር ስልኬን መኪና ውስጥ ራስ ች ደውዬለት፣ ከዛ ስልኬን ተቀብዬው ታክሲ ይዤ እኔ ወደ የምሄድበት ሄድኩ ማለት ነው። ሲጀመር ለምን አወራለው? ሲጀመር ሰወልሽ ረጁ እራሷ ማለት ነው። ተነጫነጭ ተነጫነጭ ትላለች እንጂ እራሷ ስንት ብላት ትነጫነጫለች። አስቢው እስኪ ሴት ልጅ ከወንድ ጋር ተቀጣጥራ፣ አሁን ለምሳሌ አንቺ ቦይፍሬንድ ካለች ከቦይፍሬንድ ጋር የምትቀጣጠሪው ለምንድን ነው?

እኔ እዛ መሀል ላይ ሂጅ ብሞትስ ሚያድረኝ ሰው እኮ ያስፈልጋል። እኔ መሀል ላይ ሂጅ እያዋኘሁ ነው። እሷ ደግሞ ከሂዊ ጋር ሂዊ የምትባላለች ወንድሜ ሚስት ከእሱ ጋር ቁጭ ብላ እዛ ጋር እዛ ጋር ሆና ያችኛዋ ተመስጣ እንግዲህ ያለች፣ ይህቺኛዋ ደግሞ ታብ ታብ ታደርጋለች። እኔም ብላ ነው የመጣችው ከእኔ ጋር ለመዘናናት ብላ ማለት ነው። አንድ ይሄ በይ የትም ስንሄድ፣ በቃ ይሄ ሱስ ሆኖባታል። ይሄ ሚዲያ ነው ደግሞ፣ ሚዲያም እኔም ተጠቃሚ ነኝ የሚዲያ እኔም ሱስ አለብኝ። ግን የሆነ ሰዓት ላይ ጓደኛዬ ለምትይው የእኔ አካል ነው ለምትይው ሰው በጣም ጊዜ መስጠት አለብሽ። ቤቷ ሲሄድ ሱቋ ሲሄድ ቤትም ቦታ ሲሄድ ለኔ ጊዜ አትሰጠኝም። ጊዜ የምትሰጠው በቃ ለራሷም እኮ አትሰጥም እኮ። ለራሷ ብትሰጥ እኮ ምግብ ሰርታ ትበላ ነበር እኮ። ምግብም እኮ አትበላም። እኔ አሁን ለራሴ እሰጣለሁ ምግብ ሰርቼ በላለሁ። በቃ እሷ ጋርም ሲሄድ ለእሷ ጊዜ እሰጣለሁ። እሷ ደግሞ ለእኔ አትሰጠኝም። በቃ የምታየው ቲክቶክ፣ ምንም ሆነ ምንም ቲክቶክ። ሰው ሞቶ ራሱ ለቅሶ እንሂድ ብላት ራሱ እዚህ ጋ የሆነ ቪዲዮ ብንሰራ ነው የምትለው እንጂ እንትን አትለም። በቃ ይሄ ነው ይሄ ነገሯን ደግሞ ነገርኳት ነገርኳት አልሰማ ልጅ አንድ ውስጥ ያለው ነገር ማለት ነው። ሁለት አንቺ ብትነጫነጪ ሪስ ሪዝን የለሽም እንደ እንቁላል ነው መንከባከብሽ። ምን ፈልግሽ? ከዚህ በላይ ምን ፈልግ? ትናንትና እረፍሴ ነው። አልጨረስኩም። በሶቴን አስቀርሽ። ኔትወርክ ይዟል። ታፕ ታፕ አድርጉ። ኔትወርክ እያዘኝ ነው። ኔትወርክ እያዘኝ ነው። አሳብታችሁ ነው አድርጉ። ምክንያቱም ፍቅር ማለት ቪዲዮ መቀራረጽና ብቻ አይደለም ነው

እቺ ውሸታም እኔ ቢሄድ አንድ ደቂቃ ነው፣ እሷ አምስት ደቂቃ አዙረኝ አዙረኝ አዙረኝ አዙረኝ። ልክ ማለት ነው መንገድ ላይ ነው አጭር መንገድ በይ ከዛ ይኸውልሽ መንገድ ላይ ራሷ ማለት ነው መነጫነች ጀመረች። ራሷ እኔ ምንም አላልኩኝም፣ መነጫነች ጀመረች። ከዛ በኋላ እኔ ደግሞ በህይወቴ ጭንቀት አልወድም፣ ጭንቀት አይመቸኝም። እዚህ ጋር እንዳልወርድ አለችኝ፣ ወረጅያ አልኳትኝ። መንገድ ላይ ሲግናል ይዞ እዚህ ጋር እንዳልወርድ ስለኝ፣ ወረጅያ አልኳትኝ። ወረደች ሄደች፣ እንጂ እኔ አልጣልኩሽም። ልውረጅ ልውረድ አልሽኝ፣ ወረደች ሄደች። ከዛ ተመልሼ ለምንድን ነው እምመጣው? መውረድ ፈለገሽ አይደል? የወረድሽም በቃ

ማሳጅ ሳርግላት ፀጉሯን፣ ማሳጅ ሳርግላ ፀጉሯን። ዊግ አትጠቀሚ። ዊግ ስታረግ እና ይሄ ስትሰፋ ምን ስትል ፀጉሯን ይጎዷል ከዛ

እኔ ሲጀመር እሮሮ በዋሳብ ቢሆን ብዙ ልነግርሽ ይችላሉ። እሱን ግን እያየሁ እሮሮ ይመጣልኝማ እንዴ ብዬ ነው። እንደሱ ያላጠራቀመው በሱ እኔ የተናደርኩት በመች ነው? እስኪ እሷ እኔ እውነት ለመናገር አንቺ እንደኔ ሪዝን ካለሽ እኔ አንቺን ካስከፋውሽን ካናደርኩሽ፣ ሁም ብዬ ማለት የሆነ ነገር ነግረሽን ካልሰማው ይሄ ጓደኛሽ አለች ከእኔ በለጠ ምታውቂያት። እስኪ እሷ እንደዚህ ብለሽ ከሰሽ ይቅርታ አትይዋለሽ እሱ ደግሞ ትናንትና ብዬዋለሁ እኮ በውስጥ አይ ልንገርሽ ለአንተ ጊዜ ሳልሰጥህ ማን? እሱ ደግሞ ትላንትና ስሜታ ሆኝ አውርደኝ ስትይ ስላወረድኩሽ ፊልም ላይ እንዳለው እንዳሉት ሰዎች መጥቼ ዞሬ ነይ፣ በቃ ይቅርታ ነይ ተሰቀይ ስላላልኩሽ፣ ከዛ በቃ እታረቃሉ ማለት ነው? ሀቢብ መጀመሪያ፣ አንቺ በቃ ማይሪድ። እኔ መታረቅ አልፈልግም። ቢዱን ሁርማ ዱንያ ዜና እኔ ማይሪ ሁርማ። እንዴት ነሽ ታዲያ? አትታረቂ ሀቢብ?

እሱን ተውና ታዲያ እያነጋገርና ሳሙን ሰው ይደርሳል። እሺ፣ ይኸው ጨረስኩ ጨረስኩ። ይቅርታ ፋሲካ፣ ፋሲካ ካስቀየ እኔም ላስቀየምሽኝ ላሳዘሽኝ ነገር ይቅርታ። ይቅርታ አድርጌልሻለሁ። እኔም ካስ ያስከፋውሽ ነገር ይቅርታ አድርጌልኝ። خلاص እኔም ይቅርታ አድርጌልኝ። ወንድሜ አመሰግናለሁ።